ሰብስክራይ ብበማድረግ ቤተሰብ ይሁኑ። በማመኑ ምክንያት በማመኑ ምክንያት ተቋም በመላበሱ ምክንያት አላህ ምን አለ? ወለሰው ፈየረባ በቅርቡ ይህ ሰው ይደሰታል አለ። ልጄ የተወደድከው ልጄ ሆይ በፍጹም በአላህ ላይ አጋር አድርገ ምንንም አካል እንዳትይዝ በፍጹም እንዳታሻርክ። ለምን ኢነ ሽርከ ለዙልሙን ዓዚም ሽርክ ብሎ ማለት የጽልመት ሁሉ የከፋው ጽልመት፣ የከፋው በደል በአላህ ላይ የምትበድለው ከአላ ውጭ ያለን አካል ማምለክ ነው። 50 ሚሊዮን ኪሎ ሜትር ፀሐይ ከምድር ትርቃለች። ነገር ግን ሱብሓናላህ ፀሐይ ምድር ለመድረስ ስምንት ደቂቃ ነው የሚፈጅባት

ውድ የፕሮግራማችን ተከታታዮች ይህ በቅርቡ ይደሰታል የተሰኘው ፕሮግራማችን ክፍል ሁለት ነው። ሶረቱን ላይል ምዕራፍ 92ትን እየቃኘን እንገኛለን። ባለፈው ለመግቢያ ላይ እንደጠቀስኩትኝ ሶረቱን ላይል የሌሊቱ ምዕራፍ ማለት ነው። ይቺ የሌሊቷ ምዕራፍ ተብላ የተጠቀሰችው ሶረቱን ላይል 92ተኛው ምዕራፍ ላይ ትገኛለች። በሚደንቅ ሁኔታ ቁርአን ውስጥ ላይሊት የሚለው ቃል 92 ጊዜ ነው የመጣው። ሁለቱ መተሳሰራቸው በጣም የሚደንቅ ነው። ሱረቱ ሸምስ እና ሱረቱ ሌይል ያላቸውን ትስስር ባለፈው ለማስቃኘት ሞክሬአለሁ። ስድስት የሚሆኑ በሁለቱ ሱራዎች መካከል ያሉ ትስስሮችን ለማሳየት ሞክሬአለሁ። ዛሬም ከዛው እንቀጥላለን። የአማረው የሆነው ተራቡት ቁርአን በቁርአን በሱራዎች መካከል ያሉ ትስስሮችን እንቃኛለን። ዛሬ በሱረቱ ሸምስና በሱረቱ ሌይል መካከል ያለው ትስስር ይቀጥላል ማለት ነው። ሰባተኛ ባተኛ በሱረቱ ሸምስ እና በሱረቱ ሌል መካከል ካሉ ትስስሮች መካከል ላይንግ አገንስት ደ ሚራክል ነው። ታምርን መካድ በሱረቱ ሸምስ ላይ አላሁ አዘወጀል ወጀል በሳሌሕ አማካኝነት ለሰሙድ ህዝቦች ድንቅ ታምር አሳይቷቸዋል። ከቋጥኝ ውስጥ የአስሮር ግመል ወጣ ተመልክተዋሉ። እንዲሁም እች ግመል አጠጣጧ ራሷ የመጨረሻ የሚደንቅ ነው። ቀን ሙሉ በመጠጣት የምትጠመድ ናት። ኩሬዎቹን ሁሉ ባዶ መታደርግናት። እናም ፈቃለ ለሁም ረሱሉላሂ ናቀተላሂ ወሱቅያሃ የአላህ ግመል ተብላ ተጠርታለች። ምክንያቱም አላህ በታምራዊ መንገድ የፈጠራት ስለሆነች ማለት ነው። እንደ ማንኛውም ግመሎች በመዳቀል ሳይሆን የተራባቸው በሚደንቅ ታምር ከቋጥኝ ውስጥ ነው የወጣችው። ለዛውም ያስሮር እርጉዝ ናት። ስለዚህም ይህንን ታምር በተመለከተ ሱረቱል ሸምስ ምዕራፍ 91 ቁጥር 14 ላይ ያስቀኛነን የሰሙድ ህዝቦች ላይድ አገንስት ድ ሜሴጅ ኤን ላይድ አገንስት ድ ሚራክል። በሁለት ነገሮች ነው የካዱት የሰሙድ ህዝቦች። አንደኛ በመልእክቱ ክደዋሉ፣ ሁለተኛ በታምሩ ክደዋሉ። ለዛም ነው ቁርአን ፈከዘቡሁ ይለናል። ኤን ላይድ አገንስትም

እውነትን አልቀበልም ያለ ኢስላምን እና ወተወላ ለቁርአንም ጀርባ ሰጥቶ የሄደ ነው አለ። ሱረቱ ሸምስ ላይ ያዩትን ግመል አይተው ካዱ፣ በሰሙድም ትምህርት በሳሊህም መልእክት አስተምሮት ካዱ። እነዚህ ሰዎች ደግሞ በነቢ ለም ዘመን የነበሩት ደግሞ ሰዎች የነቢ ስ ላ ለምን ታምራዊ የሆነውን ቁርአንን እያዩ መልእክቱንም እየሰሙ አለዚ ከዘበ ወተወላ። ስምንተኛው ሸምስ እና በሱረቱ ሌይል መካከል የሚያስተሳሰራቸው ምንድን ነው? ሱረቱ ሸምስ ላይ የተሰጠ ትእዛዝ ነበር። ትእዛዙ ሳሊፍ ነው የሰጠው ምን ብሎ ነው የሰጣቸው? ፈቃለ ለሁም ረሱሉላሂ ናቀተላሂ ወሱቅያሃ። የአላህ ግመል ናትና እንዳት ቀርቧት ብሎ አስጠነቀቃቸው። በፍጹም ድናራ ም ድናት ሃርሚም ት ዶን ም ር በፍጹም እንዳትቀርቧት ግመሏ ወደ እሷ ዘንድ እንዳትሄዱ በክፉም እንዳትነኳት ብሎ ወደ ታምሪቷ ወደሆነችው ግመል እንዳይቀርቡ አስጠነቀቃቸው። እንዳይቀርቡ ልብ በሉ። ሱረቱን ለይል ላይ ደግሞ ታምራል ይሄ ተአምር ምንድነው? ቁርአን ነው። ለነቢዩ አለይሂ ሰላቱ ሰላም የተሰጣቸው ህያው የሆነ ሙዕጅዛ እስከ ትንሳኤ ቀን ህያው ሆኖ መቀጠል የሚችል ታይምለስ የሆነ በጊዜ ማይገደብ የሆነ ታምር ቁርአን ነው። ምን አለ? ቁርአን አልዚ ከዘበ ወተወላ። ህዝቡ ወደ ቁርአን ነበር ነቢ ሰላሁ ዐለይሂ ወሰለም ይጠሩ የነበረው። ኦኬ ወዘክር ቢልቁርአን መን የኻፉ ወዒድ ነው። በቁርአን ገጽሳቸው ነው የሚለው። ወደ ቁርአን እንዲጠሩ ነው የተፈለገው ዛሬ ዛሬ እኛ ሰዎችን ወደ እስልምና ስንጠራ ወደ ቁርአን ነው የምንጠራቸው። ነቢዩ ዐለይሂ ሰላቱ ወሰላም ወደ እስልምና ነው የሚጠሯቸው የነበረው፣ ወደ ቁርአን ነበር የሚጠሯቸው የነበረው። አለዚ ከዘበ ወተወላ፣ ወደ ቁርአን እየተጠሩ እነሱ ግን ለቁርአን ጀርባ ሰጥተው ሄዱ ይላል። በዚህኛው ታምር ላይ ሱረቱ ሌይል ላይ ወደ ቁርአን ወደ ታምሩ ኑ ተባሉ። ሱረቱ ሸምስ ላይ ደግሞ ለሰሙድ ህዝቦች ታምሪቷን እንዳትነኳት፣ ከታምሩ ሩቁ ራቁ፣ ታምርነቱ ለእናንተ አይታችኋል በቂ ነው እንዳትቀርቧት እዚህ ደግሞ ኑ ሲባሉ ጀርባ ሰተው ሄዱ። እነዚያ እንዳትቀርቡ ሲባሉ መተው ገደሉ ጭራሽ። ፈከዘቡሁ ፈአቀሩሃ። ኪልድ ብሩታሊ በሚያሰቅቅ ሁኔታ ገደሏት። ሱብሃናላ! እንዴት ባማረ ሁኔታ የተሳሰረ እንደሆነ ዘጠነኛ በጣም የሚገርመው ሱረቱ ሸምስ ላይ አላሽካ የሚባለውን ሰውዬ አይተነዋል። በጣም ሞስ ች አኔ የሆነ ፐርሰን በጣም ሀጢአተኛ የሆነ በማናለብሽ የሚኖር ሰው። ኢን በዓ አሽካ ለና 9ኢን አሽካ አሽካ ዳራ በራሱ ተነስቶ በቆመ ጊዜ ከዛ ሄዶ ገድላት። ግመሏን አይደል በፊት እንዳስቃኘ ገድላት። ማ አል አሽቃ ማነ ገድላት። አል አሽቃ ጥሩ ይሄ አላሽካ የተባለው በጣም ኃጢአተኛው ሆኖ ክፉ የሆነው ማለት ነው። አላሽቃ የስም ገላጭ ነው አድጀክቲቭ ሆኖ ነው የስም ገላጭ ነው እንጂ ሰውየው ስም አላሽቃ ነው ማለት አይደለም። አላሽቃ ማለት ሸቂ የሆነ ማለት ነው። ያልታደለ ኃጢአተኛው ማለት ነው። ጥሩ ስለዚህ እዚህን ባአፋ አሽቃሃ አሽቃ ተነስቶ ያው በገደላት ጊዜ ጥሩ። ሱረቱ ሌሊ ላይ ራሱን ቃል ተመልከቱ። ራሱን ቃል አላሽቃ የሚለው ምን ይላል? አላህ ስለ ጀሃነም ሲገልጽ ፈአንዘርቱኩም ናረን ተለዛ አሳማሚ የሆነውን ቅጣት አስጠንቅቄያችኋለሁኝ። ላ የስላሀ እቺ ኳ አሳማሚ የተባለችው ለየት ያለችው ጀሃነም። ላ የስላሀ ማንም በፍጹም አይገባም እዛ ውስጥ ኢለል አሽቃ አሽቃ የሆነ ሰው ካልሆነ በስተቀር ማንም አይገባም። ድንበር ያለፈ አጥያተኛ ካልሆነ በስተቀር ድንበር ያለፈ በእኔ የካደ እስከ መጨረሻው ካልሆነ በስተቀር ማንም አይገባም። ስፔሻል የሆነ ጀሃነም ነው ኖርማል እንትን አለ ኢኮኖሚ ክላስ እና ቢዝነስ ክላስ ማለዛ። አላህ ይጠብቀን። ለማንኛውም ላ የስላሃ ኢላ ልአሽቃ አየ ኢዚን በአፈ አሽቃሃ አለ ሱረቱ ሸምስ ላይ ሱረቱ ላይ ላይ ላ የስላሃ ኢላ ልአሽቃ፣ አላሽቃ ካሉን በስተቀር ማንም እዚች እሳት ውስጥ የሚገባ የለም ይለናል። በስተመጨረሻ የሱረቱ ሸምስ የሰሙድ ህዝቦች በመካዳቸው ምክንያት የመጨረሻ የሆነው ምንድነው? ምድራዊ ቅጣት ቀጣቸው። አላ ምድራዊ ቅጣታቸውን ሲነግረን ፈከዘቡሁ ፈአቀሩሃ ውሸት ነው ብለው ሳሊህ ላይ ዋሹ፣ ግመሊቷንም ገደሏት። ፈደምደመ ዐለይህም ረቡሁም ረብሁም ቢዘንብህም ፈሰዋሃ ወላ የካፉ ቅባሃ። በስተመጨረሻ አላ እነዚህን ሰዎች ከምድር አፈር ነው የቀላቀላቸው። ከምድር አፈር ቀላቀላቸው፣ ቢዘንብህም በኃጢአታቸው ምክንያት አለ ጥሩ አሁን የተቀጡት ቅጣት ነው የነገረ በምድር ላይ የተቀጡት ቅጣት ነው ለምን ነፍሳቸውን የበደሉ ተቋን ያልተላበሱ ስለነበሩ ነው ተቋን የተላበሰ ፋማ መን አጣ ወተቃ ወሰደቀ ቢል ሁስና የሆነው ሱረቱ ላይ ላይ የምናየው ይሄ ሰውን ደግሞ የሚሰጠው ስጦታ አለ ስጦታ ምንድነው እነዛን አጠፋቸው በአጥያታቸው ምክንያት በማመን ምክንያት በማመኑ ምክንያት ተቋን በመላበሱ ምክንያት አላህ ምን አለ ወለሰው ፈየሮባ በቅርቡ ይሄ ሰው ይደሰታል አለ አስደስተዋለሁ በቅርቡ ወለሰው ፈየሮ። ሱረቱን ሌል መራፍ 92 ቁጥር 21 ላይ ስብሀነላህ። እንዴት ያማረ የሆነ ትስስር ነው ያላቸው በሱረቱ ሸምስ እና በሱረቱ ሌይል። ለዛሬ እንሻላህ እንዳይበዛ እዚህ ላይ ብናበቃ መልካም ነው። ጥሩ ወለሰው ፈየሮ የሚለው ፕሮግራማችን እየቀጠለ ነው ያለው። ሱረቱ ሌይል መራፍ 92 ነው እየቃኘን ያለ ነው። አሁን ላሳያችሁ የምፈልገው ነገር ምንድን ነው? ሱረቱ ሌይል ላይ በዋነኝነት ራሷ ሱረቱን ሌይል በውስጡ ያለ ትስስሮች አሉ። ሱረቱን ሌይል በራሱ በውስጡ ያለ ትስስር አለ። ከእንደገና ደግሞ የሱረቱን ሌይል ዋና ትምህርቱና ሀሳቡ ምንድን ነው የሚለውን እንቃኛለን። ተክለ ቅርጿንም እንዲሁ እንመለከታለን። መልካም ሱረቱ ሸምስ ላይ የምታስታውሱ ከሆነ በሽታ ተጠቅሶ ነበር። ይህ በሽታ ምን አይነት ነው? የጦግያንነት በሽታ ነው። ከዘበት ሙዱ ቢጠግዋሃ ይደናል። ከዘበት ሙዱ ቢጠግዋሃ። በነገራችን ላይ ሱረቱ ሸምስ ላይም በሽታ አለ የተጠቀሰ በሽታ አለ። ሱረቱ ሌይል ላይም ሱረቱ ሸምስ ላይም በሽታ አለ። የሱረቱ ሸምስ ላይ ያለው በሽታ ምንድነው? ጡቅያን ነው። ድንበር ማለፍ ትሮላይ ድንበር ማለፍ ነው ያለው ሱረቱ ሸምስ ላይ። ሱረቱ ሌይል ላይ ደግሞ ያለው ጡቅያን ሳይሆን እስቴግና ነው ያለው። ወአማ መን በኺለ ወስተግና፣ እስተግና እስትግና ማለት ምንድነው? በጣም ከባድ የሆነ ወንጀል ነው እስትግና። እኔ በጣም የተብቃቃውኝ ነኝ ከማንም ምንም አያስፈልገኝም፣ አላህም አያስፈልገኝም ማለት እስትግና ይባላል። እስትግና ይባላል። ሱረቱ ለይል በጣም ትኩረት ሰጥታ የምታስተምረው ነገር የእስትግናን፣ እኔ ከማንም ምንም አያስፈልገኝም የሚል የኩራት መንፈስ አደገኝነቱን ታሳየናለች። ሱረቱ ሸምስ ደግሞ ጡቅያን ድንበር ማለፍን። የሚያመጣውን አደጋውን ታሳየን ታስቃኘናለች ማለት። ስለዚህ የሱረቱ ሌይል ከአጀንዳዎቿ መካከል አንዱ የኢስቲግናን የተብቃቂነት ስሜትን አደጋው ምን እንደሆነ የምታስቃኘን ሱራ ናት ማለት ነው። መልካም ሱረቱ ሌይል በዋነኝነት ከምትቃኛቸው ርሶች መካከል አንዱ ስለ ሀብት ነው። ስለ ጸጋ፣ ስለ ባለጸጋነት ታስቃኘናለች፣ ታሳየናለች። መልካም አሁን የሱረቱ ሌይል ገጿ ምን ይመስላል ማለት እንት ተክለ ቅርጿ አቋሟ ምን ይመስላል የሚለውን እኔ አቋሟን በደንብ አድርገን ስትራክቸሯን ግልጥ ብሎ ከገባን ከዛ በኋላ ሱራው በደንብ ይረገባናል። አቋሟ እንዲህ ነው። ከቁጥር አንድ እስከ ሶስት ያለው መሀላ ነው። በመሀላ ነው የሚጀምረው። አላህ ጀዋብን ምን ነው እንትን ቀሰም ምን ነው መሐላ ነው ያለው ወለይሊ ኢዛ የክሻ ወናሃሪ ኢዛ ተጀላ ወማ ኸለቀ ዘከረ ወል ኡንሳ ይሄ እንግዲህ መሀላ ነው አላህ ይመላል ብለና ስለመሀላ ከዚህ በፊት አውርተናል መድገም አያስፈልገኝም ይመላል አላህ ከዛ በኋላ ጀዋቡል ቀሰም የሚባል ነገር አለ ጀዋቡል ቀሰም ማለት የተማለበት ነገርን ገለፀና የተማለለት አጀንዳ ምንድን ነው የተማለለት አጀንዳ ኢነ ሰዓዩኩም ለሸታ የሚለው ነው ኢነ ሰዓይኩም ለሸታ ጀዋቡ ቀሰም ነው። የሱራው ሶስቱ መሃላዎች ወለይሊ ኢዛ ይክሻ በደሊት ምላለው፣ ወነሃሪ ኢዛ ተጀላ በቀን ምላለው በተገለጠ ጊዜ፣ ወማ ኸለቀ ዘከረ ወልኡንሳ ሴትና ወንድ ፆታን በሚደንቅ ሁኔታ በፈጠረው ጌታ ስም ምላለው ሶስት መላ ይ ለና የእያንዳንዳችሁ ሩጫ ጥረታችሁ ስራችሁ የተለያየ ነው። ኢነሳይኩም ለሸታ ይህን ሶስት መሃል ላይ ያደረግኩትኝ የማልኩትኝ ይህንን ፖይንት ለማስቀመጥ ነው። ይህንን ሀሳብ ለመግለጥ ነው። ምን የሚለው ኢነሳይኩም ለሸታ የሚለውን ሀሳብ ማለት ነው። ስለዚህ በዋነኝነት ምንጊዜም ጀዋቡ ልቀሰም የተማለለት ነገር የሱራው cንር msge ሱራ ሆኖ ያገለግላል፣ የሱራው ማዕከላዊ መልእክት ሆኖ ያገለግላል። ስለዚህ ከዚህ በኋላ የምናየው ማንኛውም ማብራራ ኢነ ሳይኩም ለሸታ የሚለው ሀሳብ ፅንሰ ሀሳብ ሲብራራ ነው። ኢነሳይኩም ለሸታ የሚለው ፅንሰ ሀሳብ ሲብራራ ነው ማለት ነው። እንዴት ነው? ወደ ሱራውን አንድ በአንድ ማብራራት ስንጀምር አያውን እንመለከታለን። ስለዚህ አንደኛ ጀዋቡ ማን ነው? ቀሰም ነው መሀል ላላት ከአንድ እስከ ሶስት ከዛ የተማለለት ነገር አለ ቁጥር አራት ላይ ቁጥር አራት ላይ ያለው የሱራው ዋና ፍሬ ሀሳብ መልእክቱ፣ ማዕከላዊ መልእክቱ እሱ ነው፣ ኢነሳይኩም ለሸታ የሚለው ከዛ ከቁጥር አምስት እስከ አስራ አንድ የሚመጣው ደግሞ ምንድነው ሁለተኛው አጀንዳ ነው። ከቁጥር አምስት እስከ 11 ላይ ከቁጥር 5 እስከ 11 ላይ የሚያስቃኘን ምንድን ነው? በሁለቱ ኢነ ሰዓየኩም ለሸታ ስራችሁ የተበታተነ ነው፣ የተለያየ ነው። ጥረታችሁ እንዳለው ሁለት አይነት መንገዶችን ያሳየናል አንደኛው በጽድቅ መንገድ የሚሄድ አንደኛው በኃጢአት መንገድ የሚሄድ ከቁጥር አምስት እስከ 11 ያለው ኢነሳይኩም ለሸታ እንዴት እንደ ቀንና ሌሊት እንደ ሰማይና ምድር የተለያያችሁ መሆኑን ለማየት ከፈለጋችሁ ፈአማ መን አጣ ወጠቃ ወሰደቀ ቢልሁስና ፈሰንዩስርሁ ሊል ዩስራ አለ በዚህ በኩል በዚህ በኩል ደግሞ ወአማ መን በኪለ ወስተግና ወከዘበ ቢልሁስና ፈሰንዩስርሁ ሊል ዑስራ ስለዚህ ሁለቱን ይነሳየኩም እንደሸተ የሚለውን በደንብ ያብራራዋል ማለት ነው። ጥሩ ከቁጥር 12 እስከ 13 ደግሞ የሰው ልጆች በሚያደርጉት ጥረት ውስጥ የአላህ ሚና ምን እንደሆነ ይነግረናል። የአላህ ሚና ምንድን ነው? ኢና አለይና ለልሁዳ ቅኑን ጎዳና መምራት በእኛ ላይ ነው፣ በእኔ ላይ ነው ይላል አላህ። ኢና አለይና ለልሁዳ ወኢና ለና ለልአኺረተ ወልኡላ የመጨረሻዊቱም ሆነ የመጀመሪያዊቱ ህይወት የእኛናት የእኔናት በማለት ይናገራል። የመጨረሻው አራተኛው ፔጅ ላይ ያለው ምንድነው? ማስጠንቀቂያና ብስራት ነው። ፈአንዘርቱኩም ናረን ተለዛ ላ የስላሀ ኢላ ልአሽቃ ይለናል። ከዛ በኋላ ደግሞ ወለሰው ፈየረዳ የሚለው ባህር ያለውን ደግሞ ሰው አለዚ ዩእቲ ማለሁ የተዘካ ወማ ሊአሓድን ዒንደሁ ምን ኒዕመትን ቱጂዛ ኢላ ብቲጋ ወጅህ ረቢህ ልአዕላ ወለሰው ፈየረዳ ይላል ዋናው

ገሽያ ቱ ከቨር ሳምቲንግ ማለት አንድ ነገር መሸፈን ማለት ነው። በሌሊት እምላለሁ በሚሸፍን በሸፈነ ጊዜ ይላል እንግዲህ። ሌሊት ምድርን ይሸፍናል፣ ጨለማ ሁሉን ነገር ይወርሳል። በሸፈነው በሌሊት ምላለው አለ። ወናሃሪ ኢዛ ተጀላ፣ እንዲሁም በቀን ምላለውኝ ኢዛ ተጀላ፣ በፉል ብራይት በሙሉ ክብሩ በሙሉ ብርሃኑ በወጣ ጊዜ እምላለሁኝ ይላል አላህ። በነገራችን ላይ ቀንና ሌሊት ከኢማን ፐርስፔክቲቭ አንጻር ከኢማን አንጻር ምንድን ነው ያላቸው ሚና? እንግዲህ እያንዳንዱ ፍጥረት የአላህ ታምር ነው፣ የአላህ አያ ነው። ኢነ ፊ ዛሊከ ለአያቲን ሊኡሊል አልባብ ለምሳሌ በእነዚህ ነገሮች ውስጥ ታምራቶች አሉ ይላል። በነገራችን ላይ ሌሊት በራሱ ታምር ነው። በሌሊት ውስጥ ራሱ ደግሞ ታምር አለ።

ቀንና ለሊት ታምሮ ሆኖ ሲያበቁ በቀን ውስጥ እና በሌሊት ውስጥ ያለው ታምር ምንድን ነው የሚለውን ለማየት ከኢማን አንጻር ቀንና ሌሊት ያላቸው ሲምቦሊክ ምንድን ነው? ምልክት ምንድን ነው? ተመልከቱ። ወለይሊ ኢዛ የግሻ ሌሊት በሸፈነ ጊዜ፣ ቀኑ ግልጥ ብሎ በብርሃን በመጣ ጊዜ ይላል። ሱብሃናላህ ቀን ብርሃን ነው። ቀን ብርሃን ነው። ማታ ደግሞ ጨለማ ነው። ታዲያ ብርሃንና ጨለማ ቀንና ሌሊት በኢማን ውስጥ ያላቸው ሚና ምንድን ነው? በእምነታችን ውስጥ ያላቸው ሚና ምንድን ነው? ሲምቦሊኩ ምንድን ነው ከተባለ ሱብሓነላ የሚገርም ነው። ዘ ሪቨሌሽን መለኮታዊ መገለጥ ቁርአን እራሱን ብርሃን ብሎ ይጠራል። ራሱን ብርሃን ብሎ ይጠራል።

መጽሐፍ ነው። ስለዚህ ቁርአን ብርሃን እንደመሆኑ መጠን ቁርአን ራሱን ብርሃን ብሎ ጠርተዋል። ውሃ ብሎ ጠርቷል። ውሃ እንደሚያጸዳ ቁርአንም ያጸዳል። ውሃ ህይወት እንደሚሰጥ ቁርአንም ህይወት ይሰጣል። ውሃ የተሰነጣጠቀች የነበረችውን ምድር እንደሚያረጥባት ቁርአንም ልባችንን፣ ነፍሳችንን ያረጥባል። ስለዚህ ብርሃን ጨለማን ሁሉ እንደሚገፍ የቁርአንም መልእክት ጨለማን ሁሉ ይገፋል። የክህደትን ጨለማ፣ የኃጢአትን ጨለማ፣ የክፋት አሰራርን ጨለማ፣ የምቀኝነትን ጨለማ፣ የዘርኝነትን ጨለማ፣ የኃጢአተኝነትን ጨለማ፣ የክፋተኝነትን ጨለማ የበርካታ ጨለማዎች የማህይምነትን ጨለማ ሁሉ የሚገፍ ምንድን ነው? ቁርአን ነው። ለዛ ቁርአን ራሱ ምን ብሎ ጠራ? ብርሃን ብሎ ጠራ። ብርሃን በምናይበት ጊዜ፣ ቀን በሚመጣበት ጊዜ ምንድን ነው በቀን ውስጥ ልናየው የሚገባው ታመር ከተባለ፣ የቁርአንን ብርሃናዊነት፣ የቁርአንን ብርሃናዊነት ልንረዳ ይገባል። ቁርአን ልክ እንደምናየው እንደምትገለጠዋ ቀን ፍጹም ብርሃን የሞላው መጽሐፍ መሆኑን መልእክት መሆኑን በውስጡ የያዘው ልንመለከት ይገባል። ሌላው the light removes darkness፣ ምንጊዜ ብርሃን ጨለማን ይገፋል። revelation removes darkness፣ ልክ እንደዛው መለኮታዊ መገለጥ ቁርአን ጨለማን ይገፋል። ከጨለማዎች ሁሉ ጨለማ የከፋው ጨለማ ምንድን ነው? በአላህ ላይ ማሻረክ፣ ከአላህ ውጭ ያለን አካል ማምለክ፣ ከአላህ ውጭ ያለን አካል መማፀን፣ ከአላህ ውጭ ያለን አካል መስገድ መስዋዕት ማቅረብ ይሄ ከጽልመት ሁሉ የከፋው ጽልመት ነው። ለዛ ነው ሉቅማን ለልጁ በሚመክረው ጊዜ ሱረቱ ሉቅማን ምዕራፍ 31 ቁጥር 13 ላይ ያ ቡነየ ላ ቱሽሪክ ቢላህ ኢነ ሽርከ ለዙልሙን ዓዚም። ልጄ የተወደድከው ልጄ ሆይ በፍጹም በአላህ ላይ አጋር አድርገ ምንንም አካል እንዳትይዝ በፍጹም እንዳታሻርክ። ለምን? ኢነ ሽርከ ለዙልሙን ዓዚም ሽርክ ብሎ ማለት የጽልመት ሁሉ የከፋው ጽልመት የከፋው በደል በአላህ ላይ የምትበድለው ከአላህ ውጭ ያለን አካል ማምለክ ነው። ሱብሃናላህ ተመልከቱ፣ ሱብሃናላህ ብርሃን ከዚህ በፊት አውርቼዋለሁ። ብርሃን ወደኛ ዘንድ ለመምጣት ፀሐይ ከምድር ያላት ርቀት 15 ሚሊዮን ኪሎ ሜትር ነው። 5 ሚሊዮን ሚሊዮን ኪሎ ሜትር ፀሐይ ከምድር ትርቃለች። ነገር ግን ሱብሓናላህ ፀሐይ ምድር ለመድረስ ስምንት ደቂቃ ነው የሚፈጅባት። ስምንት ደቂቃ መቶ ሀምሳ ሚሊዮን ኪሎ ሜትር እኮ ነው ርቀት ያላት። ብርሃን ፈጣን ነው። ብርሃን በጣም ፈጣን ነው። ኢቨን ብርሃን ሲመጣ ጠዋት ከፈጅር በኋላ ብርሃን ቶሎ ነው የሚመጣው። ግን ጨለማ ጨለማ ቀስ ብሎ ተንቀራፎ ነው የሚመጣው ከአስር ጀምሮ መግሪብ። ከመግሪብ በኋላ ቀስ እያለ ቀስ እያለ ነው የሚጨልመው ጨለማ ባንድ አይከሰትም። በጊዜ ሂደት ቀስ እያለ ነው የሚከሰተው። ብርሃን ግን ባንዴ ነው የሚከሰተው። ብዙ ሰዓት አይፈጅበትም። ይህ የሚያሳየው ምንድነው ነው ያለው? ሲምቦሊክ ለቁርአን የምንሰጠው ምንድነው? ቁርአን ጨለማን በመክፈፍ ላይ፣ ኃጢአትን በመክፈፍ ላይ፣ ዘረኝነትን በመክፈፍ ላይ፣ ቆሻሻ አስተሳሰብን በመክፈፍ ላይ፣ አለባሊሆኑ ስነምግባርን በመክፈፍ ላይ፣ ልብን በማጽዳት ላይ እጅግ በጣም ፈጣን እጅግ በጣም ፈጣን ነው። ለዚህ እማኝ ምስክራችን ምንድን ነው? ለዚህ እማኝ ምስክራችን በ23 ዓመት ውስጥ የትኛውም ፈላስፋ የትኛውም ተመራማሪ የትኛውም ዓለም ላይ ያለ ርዕዮት የሚያራምድ ሰው በፍጹም አድርጎት የማያውቀውን የማይቻለውም ግን በቁርአን የተቻለውን በ23 ዓመት ነብዩ አለይሂ ሰላቱ ሰላም የአረቦችን ስነ ቲዮሎጂ አቂዳቸውን፣ ምልከታቸውን፣ እምነታቸውን፣ ሃይማኖታቸውን፣ አስተሳሰባቸውን፣ አመለካከታቸውን፣ ህይወታቸውን፣ ስነምግባራቸውን፣ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ፣ መንፈሳዊ፣ አካላዊ እንቅስቃሴዎቹን ሁሉ በታምራዊ መንገድ የቀየረ ድንቅ የሆነ ብርሃን ነው። ፈጣን ነው። ጨለማስ ጨለማ ቀስ እያለ ነው የሚመጣው። አላህን ማመጽ እኮ በአንዴ ፉጁር የመሆን ባሪ እኮ ባንድ አይመጣም። ፋጅር እኮ ባንድ አይኮንም። ፋሲቅ እኮ ባንድ አይኮንም። ቀስ እያለ ነው። አላህን አለምታዘዝ አለ፣ ሰላትን ችላ ማለት አለ፣ አልባሊውን ነገሮችን በጣም አፍጥጦ ማየት አለ፣ ክፉኑ ቃሎችን የምናገር፣ ከማይሆኑ ጓደኞች ጋር መሆን። ቀስ እያለ ቀስ እያለ ሰላት ይጃ ምናምን ይተዋል። ከዛ በኋላ ሙሉ በሙሉ ክደት ይመጣል። ሙሉ ከአላ ውጭ ያለን አካል ሁሉ መጣራት ይጀመራል ከዛ ጠንቋ ቤት ሄዶ መስገድ ይጀመራል። ቀስ ያለ ነው የሚመጣው። አያቸው! ይህንኑ ቀንና ሌሊትን ስናይ ይሄንን ነው መረዳት መቻል አለብን። ቁርአን እንዲ ነው ባህሪው እኮ፣ ይሄ ነው ብለን ልንረዳ ነው የሚገባው። ለማንኛውም ወላይል ኢዛ የክሻ ወነሃሪ ኢዛ ተጀላ ወማ ኸለቀ ዘከረ ወልኡንሳ። እንዴት የሚደንቅ የሆነ ጌታ ነው። ማ መስደርያ ናት እንዴት አስቶኒሽንግ ነው። በቃ በጣም በመደነቅ ነው። ምን የሚደንቅ የሆነ ጌታ ምን ያህል የሚደንቅ ጌታ ነው። የሴት ጾታና የወንድ ጾታን የፈጠራል የሚደንቅ የሆነ ጌታ ነው። ወንድና ሴት የተለያየ ስብዕና የተለያየ ሳይኮሎጂ ያላቸው ናቸው። ነገር ግን በፍቅር በአንድነት ህይወት እንዲትቀጥል እዚህ ምድር ላይ የሚያደርጉት ወንድና ሴቶች ናቸው። በዚህ ምድር ላይ ሁሉ ነገር ጥንድ ነው። አላህ የፈጠረው ነገር ሁሉ በጥንድ ነው። ብቻውን የሚቀር አንዱ አላህ ብቻና ብቻ ነው። ወለይሊ ኢዛ የግሻ ወነሃሪ ኢዛ ተጀላ ወማ ኸለቀ ዘከረ ወልኡንሣ። ማለና አላህ የማላውን ሀሳብ ሲያጸድቅ ኢነ ሰዕየኩም ለሸታ ያለ ምንም ጥርጥር የናንተ ምን ማለት ነው? የነሳይኩም ለሸታ ማለት በሚቀጥለው ክፍለ ጊዜያችን በሰፊው የምንቃኘው ይሆናል። አላህ በሰላም በሚቀጥለው ፕሮግራማችን ያገናኘን። ባረከላሁ ሊ ወለኩም ፊል ቁርአኒል ሀኪም ወነፈዓኒ ወኢያኩም ቢአያቲ ወዝክሪል ሀኪም ሱብሀነ ቢ ቢ